በሀገረ መንግስት ግንባታ ሂደት ውስጥ ትልቁን ድርሻ የሚወጡት የስርዓቱን ፖሊሲ በብቃት ማስፈጸምና በሂደቱ የሚያጋጥሙ ችግሮችን ተቋቁሞ መዝለቅ የሚችሉ ተቋማት ግንባታ መሆኑ ይጠቀሳል። ተቋማት የሕዝብን ፍላጎትና ዘመኑ የደረሰበትን የልህቀት ደረጃ መሸከም የማይችሉ ሲሆኑ፣ ለብልሹ አሰራር ከመጋለጣቸው ባሻገር የመልካም አስተዳደር ችግር ፈጣሪዎችም ይሆናሉ። በአማራ ክልልም በተቋማት አገልግሎት አሰጣጥ ሂደት የሚያጋጥመውን ብልሹ አሰራር ከመሰረቱ ለመቅረፍ የመንግስት አገልግሎትና አስተዳደር ሪፎርም አንድ አካል የሆነው መሶብ የአንድ ማዕከል አገልግሎት ሀገር አቀፍ ኢኒሽቲቭ ተስፋ ተጥሎበታል። መንግስት የአገልግሎት አሰጣጡን ለማሻሻል የተለያዩ የማሻሻያ እርምጃዎችን እየወሰደ ያለ ቢሆንም በተለይም ደግሞ በህብረተሰብ የሚነሳው የመንግስት አገልግሎት አሰጣጥ ዘገምተኛ መሆን፣ የተገልጋዮች ቅሬታ መባባስ፣ ግልጸኝነት፣ የፍታዊነት ጉዳይ የሚበዛበት የተንዛዛ ምልልስና ሰፊ የሆነ ቅሬታ ያለበት ነው። የአማራ ብሔራዊ ክልላዊ መንግስት እንደ ሀገር የተጀመሩ የሪፎርም ስራዎች መሬት ነክተው ህብረተሰባችን፣ የመልካም የመልካ ጥያቄ የሆነው የአገልግሎት አሰጣጥ ችግር ለመፍታት እንደ ሀገር የተጀመረውን ሞሰቢያ አንድ ማዕከል አገልግሎት በክልል ደረጃ አንድ ማዕከል በባህር ዳር፣ ደሴና በወንደር ለመተግበር ርብርብ እየተደረገ ይገኛል። ተቋማት የመፍትሄ ማሳለጫዎችና የችግር መፍቻዎች እንጂ የህዝብ የምሬት ምንጫ ለመሆናቸውን ለማረጋገጥ መንግስት የተቋማት አገልግሎት አሰጣጥን በፍጥነት ሪፎርም ለማድረግና ህዝብን ለመካስ እየሰራ ለመሆኑ ማሳያ ነው። መንግስት ቃል በገባው መሰረት በየደረጃው የሚታዩ የአገልግሎት ጉድለቶችን የሚያርምና ለህዝብ ምሬት መፍትሄ የሚሆን ብቻ ሳይሆን የአገልግሎት ልህቀትን በማስፈን ኢኮኖሚያዊ ቅልጥፍናና ማህበራዊ ፍትህ የሚያሰፍኑ የመሶብ የአንድ ማዕከል አገልግሎት መስጫ ማዕከላት ከፌደራል ጀምሮ በክልሎችና ከተማ መስተዳድሮች በሚያስደምም ፍጥነትና ጥራት አጠናቆ ወደ ስራ እያስገባ ይገኛል። በዚህም መንግስት የህዝባችንን ጥያቄ በአግባቡ ለመመለስ ያለውን ቁርጠኝነት አስመስክሯል። አገልግሎቱ በህንፃዎች ወይም በቴክኖሎጂዎች ብቻ የታጠረ ሳይሆን ዜጎችን የማክበር መገለጫና በክብርና በቅልጥፍና የሚፈልጓቸውን አገልግሎቶች የሚያገኙበትም ነው። ይህንን ለብዙ ዘመን ሳይፈታ የተጠራቀመን የህዝብ አገልግሎት አሰጣጥ መጓደል ለመፍታት በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተጀመረው የመሶብ ፕሮጀክት በህንፃዎች ወይም በቴክኖሎጂ ብቻ የታጠረ አይደለም። የብልጽግና ፓርቲና የመንግስታችንን መርሆች መሰረት ያደረገ ሰው ተኮር የአገልግሎት ልህቀትን የማረጋገጥና ዜጎቻችን ከመንግስት የሚፈልጓቸውን አገልግሎቶች በአንድ ቦታ ላይ በክብርና በቅልጥፍና የሚያገኙበት ስርዓት ነው። እዚህ ዛሬ የምንመርቀው የመሶብ ማዕከል መንግስትንና ህዝብን የበለጠ የሚያቀራርብ ትልቅ ስኬት ነው። የአንድ ማዕከል አገልግሎት የሀገርን ክብር ከማስጠበቅ በላይ ንግድና ኢንቨስትመንቱንም የሚያሳልጥ ሲሆን መልካም አስተዳደርን በማስፈን ማህበራዊና ኢኮኖሚያዊ እድገት እውን ለማድረግ ይረዳል። በተንዛዛና በብልሹ አሰራር እየተሰቃየ የሚገኘው ህዝባችን፣ በተለይም ደግሞ በአገልግሎት አሰጣጥ ላይ ተመስርቶ ሀብት መፍጠር የሚፈልገው ባለሀብትና በአጠቃላይ የንግድ እንቅስቃሴን በእጅጉ ያሻሽለዋል። ለንግድና ኢንቨስትመንት የተመቸ ሁኔታ ይፈጥራል። በመሆኑም ክልላችን በኢኮኖሚና በማህበራዊ ልማት ለማፋጠን በእጅጉ ያግዘናል። የተገልጋዩን እርካታ ማረጋገጥ የሚቻልበት የአገልግሎት አሰጣጥ ስርዓት ለማስፈንና ከኋላ ቀር አገልግሎት አሰጣጥ ለመውጣት በክልሉ የተለያዩ ከተሞች ማዕከሉን ለማስፋፋትም እየተሰራ ነው። ይህ የመሶብ የአንድ ማዕከል አገልግሎት መንግስታችንና ህዝባችን በተለይም ደግሞ ተገልጋይ ደንበኛችን እንደሚፈልጉት ይሆን ዘንድ አሁንም በከፍተኛ ደረጃ በንቃት ልንመራው ልንተገብራቸው የሚገቡ ጉዳዮች አሉ። በክልላችን በሚገኙ ሌሎች አምስት ሬጂዮ ፖሊታን ከተሞች ይህንን አገልግሎት ለማስጀመር የሚያስችል ዝግጅት እያደረግን እንገኛለን።